አሁን የተሰበሰብንበት አንዳንድ አንድ ዓላማ ስለሆነ የመድረሳ ጉዳይ ነው። ሁላችንም እሳቸው ቢሆኑ እኛም ብንሆን እዚህ ከተማ ላይ ነው ያለ ነው። ሁላችን ከተመሰረተ ጀምሮ መጀመሪያም ቢሆን ወረቀት ያለው ሰው አስተማሪ የምንቀጥረው ወረቀት ያለው የምስክር ወረቀት ያለው ሰው ነው የምንቀጥረው ብለው

ማሩ እስቲ ወረቀቱ መቼም አያስተምርልንም ለመታመኛ ነው። እንደዚህ ቁርአን አቀራሩ እንፈትሸው ብለው ቁርአን አቀራሩ ተፈተሸ፣ አቀራሩ ጥሩ ነው። በቃ ያራ ተብሎ በዚህ ነው የገባው። በይ መሰረት ገባው። ሲገባ ግን ቁርአን ብቻ እንዲያስተምር ነው፣ ሌላ ነገር ሊያስተምር አይደለም። መሀል ላይ አቀራሽ አቀራ የሆኑ ነገሮች ተፈጠሩ። ታየ ተባለ ተነገ ተነገረ ለውራይ ኮሚቴ ተነግሮ ተነገረ ሁለት ሶስት ቤት ተነገረ፣ ታውቶ ብሎ መጨረሻ ላይ የማይሆን ሆኖ ተስራው እንዲታገል ተደረገ። እንድይታገድ ትደረግ። አንድ ሰው ብቻውን አይደለም ያነሳው ወረዳውም መስጊድ ኮሚቴውም ዑለማ ምክር ቤት አንድ ላይ ሹራ አድርገው ነገር በድርጊቱ የሚቆጠብ ስላልሆነ ልጆቻችንን ያጠፋን ይሄማ ሆነ ጉዳይ ስለሆነ እንዳያቀራ ሌላ ነገር እንዳያቀራ፣ ቁርአን ብቻ ተብሎት ያንን መስመር ተዳምበው ስለሆነ ቅራአት ተጀመረ። ሌላ ነገር ተነሳ። ሲነሳ የእሳቸውም ልጆች እኛም ልጆች ዘወለ ይፈነብረው ይቆጥ የሁላችንም አሁን እሱ ሲነሳ አቆርበት ወጡ ልጆች ይዘወት ሌላ እያቀሩ እያለ እምቢ አሉ። እምቢ ሲሉ ልበሻ ልጆቻቸውን ይዘወተዋል። መስጂዱ ባዶ ሆነ። ታራይ መጣ፣ ተማሪ አስተማሪ መጣ። አስታውሳለሁ ኪመጣ አህባሽ ነው። በአህባሽ አናስተምርም የሳቸው አስተማሪ አህባሽ ነው ብለው ልጆቻቸውን ሁሉ ይዘወተው እውጭ እያቀሩ ጎርባ ጎርባ ልጆችን እየላፉ አስተማሪውን እየረበሹ ክፍል ድረስ እየገቡ እዚህ መኖሪያ ቤት ድረስ እየመጡ ሲያስረብሹ፣ ኮሚቴው አረባካችሁ እያለ እንደውም ስም አልጠራም። የአንደኛው ወንድም ወዲ ነበረ እዛ ሀብሮን ተምረው ወይታ ባንተም እንደ ያለ ደረጃ ተደረስክ ብሎ ልዱ መንሶ ወደ አገር ቤት ላከ። ተምረበሽው አንዱ ማለት በእኛ ነገር ያሳመም ያም ሄደ። የሚዘጌት ሳቅ ፈርቀመ ነው። ሁለተኛም መጣ። ሁለተኛም ሲመጣ አንድም ሰው አባረራቸው። እንቢ ብለው ቀሩ። ይሄ ጀመአ አባታቱ ቢላህ በአባት ስም ይብናገር ውሸት አይሆንብኝም እራሳቸው ናቸው። በነዚህ ሰዎች አናስተምርም ብለው እምቢ ብለው ይዘው የወጡ የእናንተ ልጆች እዚህ መስጊድ ግቢ ውስጥ አይማሩም ብሎ ይተናገራታል። አንድም የለም። ይሄ ጀመአ ወይ ሆነ እምቢ ብለው አሁንም ይዘው ወጡ። በዛው ቀሩ። አሁን ማለገቡ ያኛው ሁለተኛ የመጣው ሄደ። እሳቸው ልጆችን ይገራሁ ያ ያ ሄደ ያ ያ እዚህ መካከል በራፎቹ ክፍት ተዘግተው ቀሩ። ተዘግተው እያለ መሻሃመጃ ሆት በየግለሰብ ቤት ያቀሩ ነበር። የግለሰቦች ልጆች በዛን ጊዜ እንዲሁ ትሉ ለምን አይገቡም? እዚያ አንድ ክፍል ተብሎ እሱ አንድ ክፍል አስተማሪ እሳቸውም

መቶ መማር ይቻላል ብሎ በጁሙ አምላይ ተነግሯል። ታቢቃም ተለጥፏል። መድረሳውን በሚሳተፍ ጊዜ የዛን ጉዳይ እንቀበልም ብለው ይዘው እንደወጡ ናቸው። ማንም የከለከለ የለም አላህ ለሚወደው ነገር። ነገር ግን እየተቀራ ያለ እኛ ገብተን እናስተምራለን አብረን ነው የምናስተምረው። ወይለኛ መጨረሻ ላይ ሶስት ቀን ተጎድቷል። ሶስት ቀን በእንደ መግሪቦን ይሻል እሳቸው ሱልጣን ተርገባ፣ እኛ ሱልጣን አስገብተን ህዝብ ነው ያባረረው። አንቀበልም፣ ሌላ ሰው አምጡና፣ ማንም ሰው ይሁን በእናንተ በኩል መጥቶ ፈልጋችሁ አምጡ። ማንም ሰው ይሁን አስገቡና አስተምሩ፣ ቅጠሩ። ግን ይኸኛውን የሆነ እንደሆነ ህዝብ ነው ያባረረው። ህዝብ ያባረረውን እኛ ሁን ፈቅደን ብናስገባ ሌላ ችግር ስለሚፈጠር አይሆንም። የእሱን አቋም ግባ ምትብሉት ተወ፣ ነገር አንሱ ተብለው

እሱም ቤተሰብ ይዞ እየመራ ነው ያለው። የህዝብን ነው የሚያስተምረው። አናባርም፣ እሱን አናፈጣም። ባንዶ ተፈልጋችሁ በተናገሩ በመሰረት አስተምሩ፣ የቀረው ክፍል ደግሞ በሂደት እየታየ ይሆናል ቢባሉ፣ አንፈልግም፣ አናፈርም ብለው ተወጡ። ይህ የወጡበት ነገር ያው አንድ ላይ እንደምትናገሩ አቂዳ ነው። ሀቅ ተነጋገር። በአቂዳው ዙሪያ አንድ አይደለም፣ በላይ ላይ አንድ ነው።

ያን ጊዜ እምቢ ብለው የወጡ ሰዎች ዛሬ ምን ስለ ተገኘ ነው? በመድረሳው ላይ ተጨፍንቀን አንድ ላይ የኛም ነው የገፍተው እናስተምራለን አንድ ላይ ነው የሚማሩት የሚባለው። ያ የመጀመሪያው አሰባቸው በአቂዳ ልዩነት አለን በእናንተ ቋራካ አንማርም ብለው አናስተምርም ብለው የወጡ ሰዎች ዛሬ ምን ስለተገኘ ነው ተጨፍንቀው ቁርአን ብቻ አንድ ላይ መቀራት አለባቸው? ይሄ መብታችንን መጋፋት ይባላል። እሺ ብለን እንኳ እሺ እሺ ብለን፣ አሁን ፈርጦን እሺ ብለን አስተምሩ ተቁራኑ እያስተምሩ ተብሎ እሺ ተባሉ ብንባት የሳቸው አስተማሪዎች መልሰው ያንኑ የሚያስተምሩትን የራሳቸውን አቂዳ ከመስጠት ወደኋላ ኋላ ይሉ። ከዛ እንግዲህ አስተማሪዎች እንደዚህ እያስተማሩ ነው ተብሎ ቢባል ምንድን ነው ማንንም ህግ ይላቸው የለም። ለምን ተፈለክ ልጅህን አስተምር፣ ታልፈለክ ልጅህን ይሁታ ነው ግሚልክ። ይሄ በተነጋገረው መሰረት እንደዚህ አይደለም ብለው አስተማሪያቸውን ይገስጣሉ ብዬ እኔ መቶ በመቶ የራሴ አስተሳሰብ ነው፣ አላምንበትም። ስለዚህ በመድረሳው ዙሪያ አንድ ላይ ይሆናል፣ አንድ ላይ እናስተምራለን የሚባለው ነገር አይሰራ። የአቂዳ ልዩነት አለት ግልጽ ነው። አንድ ላይ እናንተፈራራ። እሳቸውንም የማሳነስ አይደለም፣ ራሳቸውንም የማክበር አይደለም። እሳቸውም ያምኑበታል በይ የመድረሳ ጉዳ እንዳይተ ይሁን ተብሎ የሚባለው ነገር አይሰራም። በአቂዳ ጉዳ ልጆቻችን ማበራከት የለብንም። በእኛ ደግሞ በእኛ ቦይ ተሰሱ ማለት ማለትም ማስገደድም አይችሉ እኛ መሳቸውን በእኛ ቦይ እኛ ባህልን በተሰሱ ብለን ማስገደድ አንችልም። መብታቸው ነው። ማንም ሰው ድንጋማመን ይችል። ሁለተኛ እስቲ ቆይ እስከ ዛሬ የነበረ ነው። ይሄ መድረሳና ይሄ መርከዝ አንድ ላይ የተያያዘ ነው። ተመድረሳው ጋር የተያያዘ ጉዳይ ነው። የራሱ ቆጣሪ ነበረው። ትናንተና መጥተው ቆጣሪ ሁሉ አንስተዋል። ምን ማለት ነው? ቆጣሪው ቢቀመጥ ምንድን ነው? የመንግስት ቆጣሪ ነው፣ ያፋይ የመንግስት ቆጣሪ ነው ብለው ያገደባ ተዋሻል። ያንን ሁሉ አንስተው እንትን ብለዋል። የሁሉ በረከት እና ሰሃካ ምንቀር ሰላም ይባል ቆልፈዋል። ተልክለዋል። በረከትና ምንድን ነው? መድረሳ ቆልፈዋል። ሰላምኛ ቆስታቸውን ማልጠላላቸው ሰላምም አልጠላም። ሰላምም ምን ወደለ ሰላም የሚፈልግ ሰው በትህትና መጠባበቅ ነው። ግን ሰላም የሚፈልግ በጸባይ የወሰዱትን እቃ በጸባይ መመለስ ነበረባቸው። አሁን ስልጣን እኛ ነውና እናንበረታቸዋለን ብለው መድረሳ ቆልፎ እንዲመጣጭ ነው መፍትሄ የሚመጣው። ልጆቹ እየተማሩ መድረሳው ተከፍቶ ብንወያይ፣ ይሄው ብናደርገው መፍታት ይቻል ነበር። ስለዚህ እኛ እሳቸውን አልገፋናቸውም። አታስፈልጉንም ብለው እንቢ ብለው የወጡ እሳቸው ናቸው። ያ ልዩነት አለን በአህባሽ ብለው ብሎ እምቢ ብሎ የወጥሳቸው ናቸው። መድረሳ ተጀፈሩ አንድ ላይ እናቀራለን የሚባለው ነገር በእኔ እንድራሴ በአራት